የውጭ አረቢያ መንግስት ያወጣው አስደሳች ዜና። አሰላም አሌይኩም ወረሐመቱላህ ወበረካቱ። ውድና እየተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱላ። የሳውዲ አረቢያ መንግስት ያው በየጊዜው የተለያዩ አይነት አዳዲስ ነገሮችን ለውጭ ሀገር ዜጋ ማለትም የውጭ ሀገር ዜጋ ሆነው ሳውዲ አረቢያ ለሚኖሩ ሰዎች የተለያየ ነገር ያወጣል። በየጊዜው የተለያየ ነገር የተለያየ እድሎችን ያመቻል ይቻቻል እንግዲህ አሁን ደግሞ ሰሞኑን አንድ አስደሳች ነገር አውጥቷል። ያው እኔ አቅሜ ባይችልም አቅሙ ለሚችለው ሰው ለማን እንደወጣ እኔ አላቅም፣ ብቻ በአጠቃላይ ለውጭ ሀገር ዜጎች ነው የተባለው። ይህንንም ደግሞ ሰዑዲ አረቢያ ለምትኖሩ አሁን ህጋዊ ሆናችሁ ያላችሁ ቤት መግዛት የምትችሉ፣ ቤቱን ከገዛችሁ በኋላ ከተወሰነ ጊዜ በኋላ ሙሉ የቤት ባለቤት ትሆናላችሁ፣ ቤቱ በራሳችሁ ስም ይሆናል። እንዲሁም ደግሞ የመኖሪያ ፍቃድ በቃ ዜግነት ይሰጣቸዋል ማለት ነው። እንደ ሌላ ጊዜ ቃማ ላሳደስ ተበላሽብኝ ምናምን የሚባል ነገር የለም እና እንደዚህ አይነት ነገር አመቻችታለች። ይሄም ደግሞ ያመቻቸችው እንዴት መሰላችሁ? አሁን ከፊታችን የሚመጣው የፈረንጆች አዲስ አመት አለ አደለ? ጃንዋሪ 28 ጃንዋሪ 28 2026፣ አረ የሚገባው ከዛ ቀን ጀምሮ ቤት ለመግዛት የሳውዲ አረቢያ አራት ሚሊየን ሪያል ማለት ነው። ወይም ደግሞ በዶላር ስንመነዝረው አንድ ሚሊዮን ዶላር ያለው ሰው ሳውዲ አረቢያ ላይ ቤት ለሚገዙ የውጭ ዜጎች እድሜ ልክ ለመኖር ፍቃድ ይሰጣል ማለት ነው። ከሙሉ ነጻ ይዞታ ጋር ያው ካርታ ማለት ነው። ሙሉ ዞታ ወረቀት እጆቻችሁ ላይ በስማችሁ ተደርጎላችሁ ቤታችሁን ትረከባላችሁ። ሙሉ የመኖሪያ ፍቃድም ያው ይሰጣችኋል ማለት ነው። እንደ ልባችሁ ትኖራላችሁ። እንደ ሀገራችሁ ለመኖር ነው። ይሄንን ነገር ያመቻቸው የሰውድ አረቢያ መንግስት፣ እኔ አቅሙ ባይኖረኝም አቅም ያላችሁ ይህንን ነገር ተጠቀሙበት። እንዴ እኛ ኢትዮጵያኖች አንጠቀሙበትም እንዴ ማን ያውቃል? ይሄ መረጃ ያልደረሳቸው ብዙዎች ይሄ ገንዘብ ኖሯቸው ሊገዙ መኖር የሚፈልጉ ሰዎች ሊኖሩ ይችላሉ፣ አይታወቅም። ስለዚህ እኔ አቅም የለኝም ብዬ መረጃውን ካለማድረስ አልቆጠብም እና የሰውድ አረቢያ ይህንን ነገር አውጥቷል። ግን እኔ ምላቸው ሰው ዓረቢያ ላይ የምትኖሩ ኢትዮጵያኖች ማለት ነው፣ ሴቶች ከሸቃልነት ወንዶች ከሰዋቅነት ወይም ከቀን ሰራተኛ ወይም ደግሞ ከመዝራ ምናምን የተሻለ እንደዚህ ድርጅት ያላቸው ይህን ያህል ገንዘብ ማጠራቀም ወይም መያዝ የሚችሉ ኢትዮጵያ የሆኑ ባለሀብቶች አሉ። ሰው ዓረቢያ ላይ እኔ አላቅም። ምናልባት ካሉ ካሉ፣ ደግሞ ይህ መረጃ እንዳያመልጣቸው። ለመላው ዓለም ለሚገኙ የውጭ ሀገር ዜጎች ሰው ዓረቢያ ለሚኖሩ ይህንን እድል ግስት አመቻችተዋል። ስለዚህ እኛ የመዳም ቅመሞች ትችላላችሁ እንዴ እኛ እንኳን ምንችል አይመስለኝም፣ ሳይሆን እኔ በበኩሌ አልችልም። እንዴ ይሄን ያህል አመት ሰርቼ እኔ እጄ ላይ ባዶ ነው። እኔ ሰባት አመት እየጠጠ እየሰራሁ ነው እስካሁን ድረስ ማለት ነው እንኳን ይሄን ያህል ለአራት ሚሊዮን የሰዑዲ አረቢያ ሪያል ታውኝ እንጂ ታውኝ ታውኝ ሐቂቃ ነው የሚላቸው እን እነዚህ አሁን የቤት ሰራተኞች ሰዋቆች ምናምን ይሄንን እድል አይችሉትም። ቆይ ማን እንዲገዛቸው ነው ይሄንን ነገር መረጃ ያወጡት ባለሀብቶች ሳስብ ደግሞ ሳውዲ አረቢያ ላይ አብዛኛው ጊዜ የኛ ሀገር ዜጎች ሳውዲ አረቢያ መጥተው አሁን ለምሳሌ ዱባይ እንደሚሰሩት የተለያየ ሪል ስቴት ገዝተው እየሸጡ ነው። ዱባይ ላይ የኛ ኢትዮጵያን ባለሀብቶች ማለት ነው። ግን ሳውዲ ላይ ደግሞ እንደዚህ አይነት ነገር አላየሁም። ምናልባት ኢትዮጵያ ሆነው ወይም ደግሞ ዱባይ ሆኖ ልክ እንደ ዱባይ ሰርተው መሸጥ የሚፈልጉ ሰዎች ወይም ለራሳቸው መኖር የሚፈልጉ ሰዎች እዚህ መጥተው እንዲሰሩ ሳውዲ አረቢያ ላይ ቤቱን የራሳቸው ማድረግ እንዲችሉ የሳውዲ አረቢያ መንግስት ደግሞ አመቻችቷል። ግን ግን እኔ ስለው ይሄ ብርኬት ይመጣል ነው ሳስበው ሳስበው ማለት ነው አንድ ሚሊዮን ዶላር ነው የተጠየቀው ማለት ነው በዶላር ሲሆን በሪያል ደግሞ ሲሆን አራት ሚሊዮን የሳውዲ አረቢያ ሪያል ነው አስባችሁታል። ወደ ኢትዮጵያ ስንመነዝረው ደግሞ መቶ ስልሳ አምስት ሚሊየን ነው መቶ ስልሳ አምስት ሚሊየን ምናምን ነው የሚጠጋው ማለት ነው። በባንክ ስናደርገው ይሄ ካለኝ እንዴት የሰው ሀገር ሁኜ ቤት ለመስራት ምናምን አስባለሁ? ሀገሬ ላይ ለራሴ የሆነ መሰለ ህንጻ ሰርቼ ብዙ መሳኪኖችን መሰብሰብ አልችልም? ያጀማ ይሄ ገንዘብ ካለኝ አስባችሁታል እኔ አላቅም። ብቻ ምናልባት መጠቀም የሚፈልጉ ሰዎች ይሄ ገንዘብ ያላቸው ሰዎች ተጠቀሙበት። የመዳም ቅመም ወይም ደግሞ ገጫ ገጫ አድርገን ሁላችንም ኢትዮጵያኖች በአጠቃላይ ሳውዲ አረቢያ የምንገኘው አንድ ላይ ሁነን ተሰብስበን ይሄንን እድል እንሞክር፣ እንዴ ሀገር ላለመግባት ማለት እዚ የኑሮ ውድነት የለም እርስ ብርስ መገዳደል የለም ምናም ምናምን እንደዛ ነገርን ሞክረው እንዴ። እኔ ይኸው ይህንን ይህ አዋጅ ከወጣ በኋላ እንቅልፍ ነስቶኛል። ራሴ እንዳልገዛ እንኳን ስሙ ራሱ አረ የገንዘቡ ስሙ ራሱ የመጥራቱ እንትን ብሎኛል። ግን ደግሞ ሀገር ሳስብ ሀገር በየቦታው ጦርነት ነው፣ የኑሮ ውድነት ነው። ሰው የሚበላው የሚቀምሰው ነገር ነገር አቷል። አስባችሁታል? ወይም ለምን እዚህ ተደራሽተን ይህንን አንገዛምና እዚህ ለምን ፈቃድ ተሰጥቶን አንኖርም? እቃ ማይ ያለቀብኝ ጊዜ ምናምን የሚባል ነገር የለም። እኔ እንቅልፍ ነስቶኛል። ይህንን ነገር አይቼ እና የመዳም ቅመሞች ምንትላላችሁ የሆነ ነገር እናስብ፣ የሆነ ነገር እንፍጠር። እኔ እቃመ ከሚያሰሩት እቃማ አላሰራ ቤት ይኸው ግዙ ብሎ መንግሥት አዋጅ አውጥቶ ቤት አልገዛ ሀገሬ አልገባ። እረ እንዲህ እንተሳሰብ እንጂ ዝም ብዬ እኔ እስከመቼ የሰው ቤት እሰራለሁ? እስከ መች እና ተባብረን ወይ ይሄንን የተባለውን ቤት ገዝተን አከራይተንም ቢሆን ምን አድርገንም ቢሆን እዚህ እንግዛ፣ ወይ ደግሞ ይሄንን ብር ሰብሰብ አርገን ኢትዮጵያ ገብተን የሆነ መሬት መንግስት ጠይቀን ደህና ስራ እንስራ፣ እንተባብር። ሀቂቃ ነ ምላቸው እኔ እንቅልፍ ነስቶኛል። መቶ ስልሳ አምስት ሚሊየን የኢትዮጵያ ብር ማለት ነው በእንትን ሲመነዘር እና ለማን እንዳወጣውም ግራ ገብቶኛል። ይሄ መንግስት በእርግጥ የሌላ ሀገር ዜጎች ኢትዮጵያኖች እንዳልኳቸው በተለያየ አይነት የሆነ በወረደ ስራ ላይ ነው የምንገኘው። ግን የሌላ ሀገር ዜጎች እንደዚህ የራሳቸው የሆነ ይኖራሉ። እነሱ እንኳን ጎበዞች ናቸው። ለምሳሌ የመኖች በራሳቸው ስራ ነው የሚንቀሳቀሱት። አሉ ብዙ በራሳቸው ስራ የሚንቀሳቀሱ ባለሀብት የሆኑ ሊኖሩ ይችላሉ። ለእነሱ ሊሆን ይችላል። ግን እኔ ደግሞ ኢትዮጵያኖች እንዲጠቀሙበት ስለፈለግኩኝ እንቅልፍ ነሳኝ። እኔም ደግሞ በዚህ ነገር ላይ እንድገባ ፈልጋለሁ። ምን ትሉኝ ያላችሁ የጤንነት ነው? የእኔ አስተሳሰብ ግን የጤንነት ነው እላችሁ፣ ታስባላችሁ? ይህንን ካየው ጀምሮ እንቅልፍ ነስቶኛል እና ያው የኢትዮጵያ ጉዳይ ታውቃላችሁ። እዚህ ሀገር ሞቼ ነው የምወደው እኔ ሞቼ፣ ነጻነቱ ምኑ፣ ሁል ነገሩ የተመቻቸ ነው። እኔ የጤንነት አይመስለኝም፣ መስለኝም ብቻ ያው የሀገራችንም ችግር ሊሆን ይችላል። አላውቅም ብቻ ይሄንን እድል ብሞክረው እያልኩ ነው እኔ ብቻዬን መሞከር አልቻልኩም እና የመዳም ቅመሞች የደገፍ ተደጋግፈን ይሄንን እድል እንሞክረው ና ቤቱን እንግዛው እያልኳችሁ ነው እና እንተባበር ለማንኛውም ቪዲዮ ሼር አድርጉት ወደ ቁም ነገሩ ስንገባ ቪዲዮን ሼር አድርጉት ሊጠቀሙበት የሚፈልጉ ሰዎች ካሉ ባለሀብቶች ካሉ በዚህ ነገር ይጠቀሙበት እኛም ደግሞ የተሻለውን ርስቅ አላህ ይክፈትልን ሀገራችንን በሰላም ወደ ሀገራችንን ያስገ እንደገባን በሰላም እንደወጣን በሰላም ወደ ሀገራችን ይመልሰን። የእኛንም ሀገር ከዚህ የተሻለ ለምለም ሀገር ያደርጋት፣ ሰላም ያላት ሀገር ያደርጋት፣ ፍቅር ያላት ሀገር ያደርጋት፣ እርስ በርሳችን የምንተሳሰብ ሀገር ያደርጋት። ፍቅሩን ይስጠን። እኛም ከሸቃልነት ወጥተን የራሳችን ህይወት የምንመራ አላህ ሱብሃነሁ ወተዓላ ያደርገን፣ ያደርጋችሁ ይላችኋለሁ። በዚህ ነገር እንዳያመልጣችሁ ተጠቀሙበት እያልኩ ሰናበታችኋለሁ። በሌላ ጊዜ ደግሞ በሌላ መረጃዎች ተመልሰን እስክንገናኝ